በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ቅድስት ድንግል ማርያም ለዝክረ ስምኪ እመቤቴ ድንግል ማርያም፣ ወጅግን ለሚያምረው ስም አጠራረሽን ሰላምታ ይገባል። ከለቢና ጉሰተሰንበላተ ከሚባለውን ክሸቶ እጅግንም የተወደደ መዓዛ አለውና።

ብርሃን መለኮትን ፈጹም ለተዋሃደውም ለፍትሕን ጸዳል ሰላምታ ይገባል። ነውና ድንግል ሆይ! ጎዳና ጥረግልን በመዓልትና በሌሊት ከሚያሸመቀውን ከሚያሸምቀው ሚን እሱ

ከወይን ፍሬ የዘለላ ልዩ ቅጠል ቅጠል ነው። ቃልሽና አነጋገር ሰላምታ ይገባል። መማነክ የሚያስረሳው ከበገና ድምጽ ነው። እጅግ የሚያምር ነው። እና ድንግል ሆይ! የሕይወት ብርሃንም መግለጫ አንቺ ነሽ እና የዚህን ዓለም ፍቅር! ሞገዱን በላዬ ላይ ቢያነሳብኝ ይቅር ባዩ። እናቴ ሆይ! ጸጥ የምትል ገሥጪ! ለስትን ለስትንፋስ ኪሚያዊት የማርያም ማሳ ነው።

የበጉ ነገርም ምኞትንም እና ፈጽም ይለኝ ለእንግላኪ እና ቤት ማርያም እሳተ መለኮትን ማረፊያ የሆነው ደረተ ሰላምታ ይገባል። የአውነ ሰውነትን የሚቀድሱን ሙቀትንም ነፍሴን የሚፈውሰው ነውና ድንግል ሆይ ለችግረኛውን የሚርቅም ገንዘቡ አንቺ ነሽና ሩቅ ሀገርን ቢሄድም ቢራቆትም አያዝንም ልብሱንና ስንቁን አንቺ ነሽና። መቤቴ ማርያም ሆይ ለሰማያን ለሰማርያ ጥበባትን ማረፊያ ለሆነውንም እጽንሽን ሰላምታ ይገባል። ተወዳዳሪ ወይንም ምሳሌ አይገኝላትምና፣ ደንግል ሆ ፍቅረ የተሞላበትን ተስፋ የመስጠትን መውለትን አለበት። መቤቴ ሆይ ፍጫጭቶቿን በክንፎቿ እንደምትሸፍነው በጠላት ፍትን ጋሻ መከታ ሆኔ ለአዳዊ መቤቴ ማርያም ሙታተ መለኮትን ለዳሰ ሰዎቻችን ሰላምታ ይገባል። እነሱ የብርሃን አምባርን የወርቅም ቀለበትንም ያጌጣቸውን እንዘንቅ ማይፈልጉ ናቸው። ና ድንግል ሆይ የመካኒቱን የማፀን ፍሬ አንቺ ነሽ። መቤቴ ሆይ ከዚችንም አለም ፍትወትም ኃጢአቴንም ንጹህ አድርጊልኝ በሰውነትንም ላይ ንግሣት ትኖር ዘንድ አልሻምና ለመዝራእኪ መቤቴ ማርያም ሆይ ኃይልን ለተቀዳጀው ምረቶችሽን ሰላምታ ይገባሉ። በመለኮታዊ ነውሉ ዓለም በመሸከም ችሎታ አላቸውና፣ ድንግል ሆይ ምሳሌ የማይገኝበትን ቅድስት ነሽና የእኔ ባሪያሽን መሬትን በዘመሽን ቢበዛ እንደ ባቢሎን ግንብን በራስሽን አውጭው።

በተመላለሱበትና ነገርን ታኖርኝ ዘንድ ፍጥነሽ በሰረገላ ላይ ያለኝ ቃል ኪዳን ግቢልኝ የሚል ራኪ መቤት ማርያም ሆይ ለምላሜ ሆኖም ወዘላ ወዘና ለማይለያቸውንም መዳፍን ሰላምታ ይገባል። ማዳን እንጀራንና የተፈተነ መድኃኒትን መጠጥን ለመስጠትን ፈጥነው ይዘረጋሉና እና ድንግል ሆይ ለሁልጊዜ ነው ተስፋ

ረገጋው ነው ሽም ሽምጥሽን ሰላምታ ይገባልን ድንግል እመቤት ሆይ ላቆን ግርማ ሞገሱን ነሽና እኔንም ባሪያሽን ወልድሻለው እኮ። ስለዚህንም እኔንም ያልማልነ ስትሆኝ ማነውን የሚ የሚደግፈኝ የሚለውን ተስፋንም ስጪ። ለገርሰጊ እመቤት ማርያም ሆይ

ከቂም በቀር ለሚርቀው ልቦና ሰላምታ ይገባል። ለታማኝነትሽን ፀሐይ የመውጫ መግቢያ ነው እና ድንግል ሆይ ለተመረጡትንም ለተባረኩትን ልጆችን የመዝገብንም ቦታቸው ነሽና ከጽድቅን ለተራቆቱትንም ለእኔ ለባሪያሽ የሙሽራነትን ልብስንም አልብሽኝ በወርቅ አበባን የተሰራ ሆነ መጎናጸፊያን ማጎናጸፊኛ ነው ለኩላሊቶችኛ ቤተ ማርያም ሆይ ሁልጊዜ ውልህን ለሁለቱ ኩላሊቶችሽን ሰላምታ ይገባል። የክህነትን ቅባት ዘይትንም የሚያስደስተን የወይን ማጣሪያ ምርጥ እቃዎች ናቸው እና ድንግል ሆይ በጠላት የፊትንም በመነሳት አትፍሪ። ስለኔ የሆነው ልጄንም ወዳጄ በጉባኤ መካከል እርዳትንም ይሆን

ተሰየረ ተሰረችልኝ ጸሎትሽን ወደ ሰማይ ማድረገችልኝ በይኝ። ለድንግልና ኪመቤት ማርያም ሁለቱም ድንግልና ሰላም ተይክባ ከእርሱም ጻር ጽድቅም የተባለው ኢየሱስ ክርስቶስ ተገኝቷልና፣ ድንግል እመቤቴ ሆይ የንጽህና ደም ግባትሽንም በእግዚአብሔር ዘንድም የተወደደ ነውና፣ የኔ ያነ የደጋጎችን አባቶች ልጅም እመቤቴ ሆይ ጉዳና።

ስድስትና አራትን ተደምራ ስለም ስለም የሆነ ትለቅ ሽነቶች ሰላምታ ይገባል። ድንግል መቤቴ ሆይ ንጽናት ኔተ የሰውያን መንበርን እተባሸንነሽና አፌን ስምሽን በጠራ ጊዜ በብቻ ና በችኮላ

በምድር ላይ ምንም እንዳይቀር ወደ ሰማይ ማሳረጊ ይምደበል፣ አሜን። ለእንስሳት ተስጋጊ እና ቤተ ማርያም ዋጋው ነው እጅግን ብዙ ለሆነ አሕዛውን ለሚጣፍጥ ሽቶ ሐዋርያት ነሽ ለተገነዘ ሕፃንም ስጋሽ ሰላምታ ይገባል። ድንግልም የተመረጡትንም የተባረጉትን መገኞች ሩካን ልጆች አንቺን እንደ እናት እና አባት ማድረግ የቻለ ነው አለ ማርያም ሆነ። ጌተሴማኒ ለምትባለው ማርያም ነው ከኢየሩሳሌም አቅራቢያ የሆነ ነውና መንግስተ ሰማያትን አፈርን ኢየሩሳሌም የምትገኘው መካነ መቃብር ሰላምታ ይገባል። ነው እንግዲህ ሴ ማርያም ይባላል። ድንግል ሆይ እመቤታችን ድንግል ማርያም በረከቷ ረዴቷ ሀይለን ይሁን እመቤቴ፣ ፍቅሯ በረከቷ አይደርብን። አሚን